ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካ ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋር ተወያዩ። ውይይታቸውን አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት ማድረጋቸውን አስታውቀዋል። በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ ተሰርዟል አለ የንግድና ቀጠናዊ ትስስር ሚኒስቴር። የሚኒስቴሩ ደኤታ ዶክተር አብዱል ሐኪም ሙሉ በእህል ምርት በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙን እወቁ ብሏል። ይህንን ተከትሎም ከ3000 በላይ ደላሎችና አገናኞች እርምጃ እንደተወሰደባቸው ማስረድተዋል። በደቡብ ኢትዮጵያ ክልል ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ ማስጀመሪያ ምርሃ ግብር በአርባ ምንጭ ከተማ ተካሂዷል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በዚህ ወቅት እንዳሉት ለስድስት ተከታታይ ወራት በሚካሄደው የጽዱ ኢትዮጵያ ንቅናቄ የሕግ ተተግባሪነትን ማረጋገጥ፣ የበጎ ፈቃድ ተግባራትና የአረንጓዴ አሻራ ምርሃ ግብር ይከናወናል። ቀጠናዊ የንግድ ትስስርንና የግል ዘርፉን ሚና ለማጠናከር ያለመ ኢኮ ትሬድ የተሰኘ ፕሮጀክት በዛሬው ዕለት ይፋ ተደርጓል። ፕሮጀክቱ በግሉ ዘርፍ የሚመራ የእሴት ሰንሰለትን በማሳደግ የኢትዮጵያን ንግድና ምጣኔ ሀብት ትስስር ማጎልበት በሚል መሪ ሀሳብ ነው የሚተገበረው። በቀጣይ አምስት ዓመታት የሚተገበረው ፕሮጀክቱ ቀጠናዊ የእሴት ሰንሰለቶችና ተቋማዊ አቅም ማሳደግ እንዲሁም የንግድ ተቋማትን ማጎልበት ላይ ያተኩራል።